በዛሬው ቪዲዮአችን ነቢዩ ሰለላሁ አለይሂ ወሰለም ከሞቱ በኋላ የእሳቸውን ሰውነት ለመስረቅ ስለሞከሩ ሁለት ሰዎች የመናይ ይሆናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ቪዲዮውንም ላይክ፣ ሼር፣ ቤተሰብ ካልሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሆኑ። ሱልጣን ኑረዲን ዘንኪ ወይም መሕሙድ በመባል የሚታወቀው ንጉሥ ጎበዝና ጠንካራ የሆነ ንጉስ ነበር። አንድ ጊዜ ማህሙድ ሌሊት ላይ ተሐጁድ ሰግዶ በተኛበት በህልሙ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ያያቸዋል፣ ሁለት ሰዎችንም ይመለከታል። እኒ ሁለት ሰዎች ጸጉራቸው ቢጫ የሆኑ ሲሆን፣ የአላህ መላክተኛ እንዲህ አሉት ከነዚህ ሁለት ሰዎች አድነኝ አሉት። ነገሩንም ችላ እንዳይለው ሶስት ጊዜ ደጋግመው ከነዚህ ሁለት ሰዎች አድነኝ አሉት። ኑረዲን ዘንኪም ሲነቃ ያየው ህልም በጣም አስገረመው። ህልሙንም ለማንም ሳይናገር ቀጥታ ወደ መዲና አመራ። ከአስራ ስድስት ቀናት በኋላም ወደ መዲና ደረሰ። የመካ ባላባቶች ኑረዲን ዘንኪ ሳያሳውቃቸው በድንገት በመምጣቱ በጣም ተገረሙ። ኑረዲን ዘንኪም ለመዲናው ንጉስ ለጥብቅ ነገር እንደሚፈልገው ነገረው። በመዲና ላይ ትልቅ ድግስን አዘጋጅቶ ስጦታና ምግብንም አዘጋጅቶ የመዲና ሰዎች ሁሉ እንዲጠሩ እንደሚፈልግም ነገረው። አስተዳደሩም በኑረዲን ሃሳብ ተስማማ። የተለያዩ መብሎችንና ስጦታዎችን አዘጋጅቶ ሰዎች ሁሉ እንዲጠሩ አደረገ። ኑረዲንም መዲና ላይ አንድ ሰው እንዳይቀር ሁሉም ተሰብስበው ይምጡ አለ። የመዲና ነዋሪዎችም ይህ ዜና በደረሳቸው ጊዜ ሁላቸውም ተሰብስበው ወደዛ መጡ። በፕሮግራሙም ሰዓት ኑረዲን ዘንኪ በህልሙ ያያቸውን ሁለት ቢጫ ጸጉር ያላቸውን ሰዎች ከመካከላቸው ይፈልጋቸው ጀመር። ነገር ግን ሁለቱን ሰዎች ሊያገኛቸው አልቻለም። ወደ አስተዳደሩም ዞሮ ሁሉም ሰው ይምጣ ብየሃል ነበር ወይ? የቀራ ሰው አለን? ብሎ ጠየቀው። አስተዳደሩም ሁለት ሰዎች ቀርተዋል። እኒህ ሁለት አዛውንቶች በመንደሩ ላይ ከሚለብሱት ውጪ ምንም የሌላቸው መናጢ ድሃዎች ናቸው፣ ለዛን ያልጠራኋቸው አለው። ኑረዲን ዘንኪም እነዚህን ሁለት ሰዎች እንዲመጡና ላያቸው ፈልጋለሁ አለው። አስተዳደሩም በኑረዲን ሐሳብ ተስማምቶ ሁለቱ ሰዎች እንዲጠሩ አዘዘ። ሁለቱም ሰዎች በጥሪው መሠረት ወደ ኑረዲን ዘንኪ ጋር መጡ። ኑረዲን ዘንኪም ቀጥታ እንዳያቸው ወዲያውኑ በሕልሙ ያያቸው ሁለት ሰዎች መሆናቸውን አወቀ። ኑረዲን ዘንኪም ሁለቱን ሰዎች ከሞሮኮ ድረስ ወደ መዲና የመጡበትን ዓላማ ጠየቃቸው። በመጀመሪያ ላይ እኒህ ሁለት አዛውንቶች እውነቱን ሊነግሩት አልፈለጉም ነበር፣ ነገር ግን ኑረዲን ዘንኪ አጥብቆ ሲጠይቃቸው እውነቱን ነገሩት። ለብዙ ቀናት ሲቆፍሩት የነበረውንም ዋሻ አሳዩት። የነቢዩን ሰለላሁ ዐለይሂ ወሰለም አካል ለመስረቅም እንደመጡ ነገሩት። በዚህ ሰዓትም ኑረዲን ዘንኪ ይህንን ተግባር ለምን እንዳደረጉ ጠየቃቸው። የሮም ንጉስ ወደ መዲና ሄደው የነቢዩን ሰለላሁ ዐለይሂ ወሰለም ሰውነት ሰርቀው እንዲያመጡ ንጉሱ እንዳዘዛቸው ነገሩት። በዚህ ሰዓትም ኑረዲን ዘንኪ ሁለቱን ሰዎች ከተግባራቸው እንዲቆጠቡ አድርጎ ወደ መጡበት እንዲመለሱ አደረገ። የቆፈሩትን ዋሻ ሲመለከት የነቢዩ ሰለ ላሁ ዓለይሂ ወሰለም ቀብር ጋር ሊደርሱ የተወሰነ ብቻ ነበር የቀራቸው። በዚህ ሰዓትም ንጉሡ ኑረዲን የነቢዩ ሰለ ላሁ ዓለይሂ ወሰለምን ቀብር ማንም እንዳይዳፈረው በአራቱም አቅጣጫ ብረትን አቅልጦ በብረት እንዲታጠር አደረገ። በሦስት ማዕዘናት ዙሪያውንም እንዲታጠር አደረገ።

ነቢዩን ሰለላሁ አለይሂ ወሰለም ከሞቱም በኋላ ቢሆን እንኳን ሊጎዳቸው የሚፈልግ አካል አላህ ሱብሓነሁ ወተዓላ የጥፋቱን ምንዳ በአኼራ ላይ ብቻ ሳይሆን በዱንያ ላይም ያሳየዋል። ሱብሓነላህ። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን፣ በአኼራ ላይም ከነቢዩ ሰለላሁ አለይሂ ወሰለም ጋር ጎረቤት ያድርገን። ይህንን ድንቅ ታሪክ ሼር በማድረግ ከአጅር ተካፋይ ይሁኑ። እስከ ስምንት ዓመት ካደጉ በኋላ አያታቸው ሞቱባቸው እና የልጅ እንደ ቤታቸው በጣም አሳዛኝ ነበር። ከዛ በመቀጠል አጎታቸው አቡጣሊብ ጋር ነበር ያደጉት። በጣም የሚያዝኑላቸው ና የራሩላቸው ነበር። አጎታቸው አቡጣሊብ ገንዘብና ንብረት አልነበራቸው። አላህ ከባሪያቸው ትንሽ ነገር በረከቱን ጨመረላቸው። የአንድ ሰው ምግብ ሙሉ ቤተሰብን ያጠግቡ ነበር። ነቢዩ ሰለላ ይህ ሰው የዓለማት ሹም ነው። ይህ የዓለማት ጌታ መልእክተኛ ነው። ይህን ሰው አላህ ለዓለማት ስነትና ርህራሄ ይልካል አለ። ከዛም በጥሩ ሁኔታና ክብር አስተናግዶቸው አይሁዶችና ሮማኖች ሊያጠቋቸው ስለሚችሉ እጃቸው ወደ ሻም አትግባ ብሎ አቡጣልብ መከሯቸው። አቡጣልብ ብዙቸው ወደ መካ ተመለሱ። ነቢዩም በተለምዶ መስራት የሚያስችላቸው የኢድቤ ደረጃ ላይ ሲደርሱ በበኒሳ ነበር ወደ መካ ከተመለሱ በኋላ ከባለፈው የሩጭ ቁራቅ ወይም ቀራራ የተተከበሩ ፍየል ይጠብቁ ነበር። ነቢዩ ሰለላሁ ዓለይሂ ወሰለም በወጣትነታቸው የሚነግዱ ነበር። በስራቸውም ላይ በታማኝነታቸው በእውነተኝነታቸውና በቁጥብነታቸው ይታወቁ ነበሩ። እድሜያቸው በተመረ ጊዜ ከቁረይ ሴቶች በደረጃና በገንዘብ ብልጫ የነበረ አሴት ጋር ይሰሩ ነበር። እቺም ትልቅ መቤት ስማገር ኸዲጃ ቢንት ኹወይሊድ ትባል ነበር። እሳቸውም እሷ ጋር በታማኝነትና በቅንነት ያገለግሉ ነበር። እሷም በስነ ምግባራቸው በመማረክ ለትዳር ተጠይቃቸዋለች። ነቢዩም ጥያቄውን በእሽታ ይቀበላሉ። በሚጋቡ ጊዜ ነቢዩ ሃያ አምስት ዓመታቸው ሲሆን ኸዲጃ ደግሞ አርባ ዓመቷ ነበር። በፍቅር አብረው የኖሩ ሲሆን ከእሷም ስድስት ልጆች አፍርተዋል። ነቢይነትና ነቢይነት ደዓዋ ነቢይ ሙሐመድ ሰለላሁ ዓለይሂ ወሰለም ዕድሜያቸው እየጨመረ ሲሄድ መጨነቅ ደስታ ማጣትና ከሰው መለየት ፍላጎት ያድርባቸው ጀመረ። በዛ ልክ ይልባቸው በጀመረ ጊዜ ይህ ፍላጎታቸው እየጨመረ ሄደ። ይህን ሲያደርጉ የሆነ ነገር ለብቸኝነትና ከሰው ለመለየት የሚጋብዛቸው ይመስል ነበር። በዓመት አንድ ወር በረመዳን በሄራ ዋሻ ለብቻቸው ሆነ በነቢዩ ኢብራሂም ዓለይሂ ሰላም ትንቅሪስ መሰረት አላህን ይገዙ ነበር። አንድ ወር ሞልቻቸው የወሾንጉር በማለዳ ወደ መካ ሄደው ከዕባን ጠውፈው ወይም ዞረው ወደ ቤታቸው ይመለሳሉ። ይህንን ድርጊታቸውን ለሶስት ዓመት ፈጽመዋል። እድሜያቸው አርባ ምስ ሲሞላ ጥሩ ሕልም አዩና ባዩት መሰረት በገሃድ ይከሰት ነበር። በአርባ አንድ ዓመታቸው በረመዳን ወር በሒራ ዋሻ ተቀምጠው አላህን በመገዛት ላይ እያሉ ጅብሪል በድንገት ነቢይነትና ወሒን ይዞ መጣ። ከዛም ትንፋሽ እስኪያጥራቸው ድረስ ያዛቸውና ለቀቃቸው።